እኔ አባዬ ያለል ለምን ነገር ተጨንቅ ያላ አንድ ነገር ልንገራችሁ። የኔ ያለም እናንተ ናችሁ። አይደለም አንድ ሀናን አለምን ሁሉ ልሰዋላችሁ ይችላሉ። አንቺ ያልገባሽ ይሄ ነው። ሀና ከአለም ትበልጣለች። ሀናን አይደለም የወለድ አንጀት ይቅርና እኛ ወጣቶቹ እንኳን የምንሰፈሰፍላት አይነት ልጅ ናት። እዛ ቤት የገባሽው እኮ ከሀና ጋር እሰጣ ገባ ለመግባት አይደለም። እና ፊት ለፊት ስታማኝ ዝም ማለት ነበረብኝ? የፈለገችውን ብትርሻ፣ አንቺ የምትጨነቂሽ አክስቴ? ምን እያልሽ ነው? ብናገር ምንድነው ችግሩ? ይኸውልሽ፣ እርግም መጀመሪያ የምርመራ ውጤት ይለቅ? እሱን እኮ በእኔ ሰላም ሆነች ምናሴ። ከአንቺ በላይ እሷ እህታቸው እንድትሆን ነው የሚፈልጉት። ምን? እንዴት? ለምንድነው የምተሳዝነው? ለምንድነው ሰራተኛ የማትመስይ ለምንድን ነው ወጣትነትን የምታስታውሽ? ለምንድነው ልናገርች ስላፊ የሚያያዝብነው ማብቂያ የሌለው ጦርነት። ወይ ገለን ነው የምንወጣው አለበለዚያም ደግሞ ሞተን ነው የምንወጣው። ሳንተሽኛል አይደል

የእኛ ቆንጆ የድራማው ድምቀት፣ እንዴት ነሽ? አንዬ እንዴት ነሽ? ደህና ነሽ? ደህና ነኝ። እንዴት ናችሁ? አለሁልሽ። ስወድሽ እኮ ገባችሁ። እኛ እዚህ እንቀጥላለን። አንዳንዴም ከካሜራ ጀርባ ሳዩን። አዎ ለሀና ቦታ ስጭ፣ ስጧት እንጂ እንዴ፣ ወይዘሮ ነው ወይዘሮ ባዩሽ እየተፈነቻት ነው። አይሻ ግን የምር ማለት ነው ወይዘሮ ሜላትና ሀና ዝምድና አላችሁ? የሆነ እንትናችሁ ይመሳሰላል። አንቺ እውነተኛ ና አውቃታለሁ፣ ግን የሆነ እንትናችሁ ይመሳሰላል። ማዘርሽንማ አውቃታለሁ። ቆንጅ እየናሳለች ፊታቸው አቀማመጥ ነው የሆነ እንትናቸው ብቻ ይመሳሰላል። ከሀና ጋር አይመሳሰልም፣ ቤተሰብ ይመሳሰላል። የምር የሆነ እንትናቸው ይመሳሰላል። በጣም ማሚ ማሚ አሁንማ ይረጋገጣል በምርመራ ወይዘሮ ባዩሽ ካልቀየረችው አይደለችም አንዬ ናት በዲኤኒ ይታወቃል አንቺ ካልቀየርሽው በስተቀር ይኸው ልትቀየር እኮ ዳርዳር እየሄደች እኮ ነው እና ልትቀይረው እኮ ነው ግን ባየው እኔ ግን ግርም ያለኝ ነገር እንዴት ነው ያወቀቻት የሚለው ነገር መልሶ አይደለም ማዘሯ ማዘሯ መልሶ አይደለም ግን ዝም ብዬሽ ለራሴ ጥያቄ የሆነብኝ እንዴት ወይዘሮ ባዩሽ እንዳወቀቻት በትውስታው ማን አላሳዩንም እኮ እንዴት አቃ እንዴት ሁሉ ነገር ሰረቀች ፎቶውንም፣ መስቀሉንም እንዴት የሰረቀችውን ፓርት እንዴት አስታውሳ አላሳየችንም የሚለው ለእኔ ጥያቄ ሆኖብኛል። ገና ይሆናላ። አስታውሳም አላሳየችንም ትውስታው ገና ይሆናላ። ድራማ ድራዘ ከዲኔ በኋላ እንዲያሳዩን ይሆናላ። ግን ወይዘሮ ባዩሽ በጣም ጎበዝ ናት ጌታ እግዚአብሔርን አደንቃታለሁ አለው። በጣም ሰላም ሰላም ወይዘሮ ሚላ የሚሰጣትን እንትን በቃ በእንትን ነው የምታጠናቀው። በትትነ በቃ በው በዙ ና ገባሽ ማለት ነ አንድዬ እንዴት ነሽ እንዴት ነሽ ነሽ፣ ስላየሁሽ ደስ ይለኛል።

ቤቲ ሶም ነው። ወተት ነው። ወተት ነው ነው አዲስ አበባ ማለት ነው። ገና ለምን ላሚ እንግዲህ የምርመራውን ውጤት ወይዘሮ ባዩሽ እንግዲህ ለመቀየር ወስናለች። ምክንያቱም እሷ እንደወሰነች ያወቅነው በምንድን ነው፣ ወይንስ ደግሞ እንዴት ልንገምቻለ የሚለው ነገር እንግዲህ ዶክተሩ እጅግ በጣም ሲበሳጭ ነበረ ማለት ነው። ምክንያቱም ስለ ሀና ጠይቋት ራሱ ያለውን ነገር የእነሱ ቤተሰብ ልትሆን ትችላለች፣ ወይንም ደግሞ የወይዘሮ ሜላትና የአቶ መስፍኔ ልጅ ልትሆን እንደምትችል እንግዲህ ያው ሀና ስትነግረው ነበር ለዶክተሩ። ዶክተሩ ደግሞ እንግዲህ ሀንቹን ያውቃታል፣ ምክንያቱን አባቷን እያሳከመች ትገኛለች ከዚያ ሆስፒታል ማለት ነው። ስለዚህ ባለው ነገር በጥረቷ የጤና ባለሙያ ሆና እንዴት ነው በሰራተኛ እነት ልትሰራ የቻለችው እንዴት ሰራተኛ ሆነች? በማለት እንግዲህ ራሷን ዝቅ አድርጋ ከዛ ቤት ገብታ እየሰራች እንግዲህ አባቷን እያሳከመች ትገኛለች ማለት ነው። እና በዚህ መልኩ እንደዚህ ጠንከራ የምትሰራለች እንዴት ነው እንደዚህ ሸውዳ ሌላ ነገር ውስጥ የምታደርጋት በማለት እንግዲህ የወይዘሮን ባዩሽን ሀሳብ ሳያፈርስባት አይቀርም ማለት ነው። ሰላም ጤና ይስጥልኝ። የቻና ላይ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛ። ለቤቴ አ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦች ወይም ስለምታበረታቱኝ እጅግ በጣም አመሰግናለሁ። እንግዲህ የመጨረሻ አካባቢ ነው እኔ ድምፄን ያስገቡት ማለት ይቻላል። ምክንያቱም እንግዲህ ኖላዊ የተከታታይ ድራማ ፋሚሊዎች በቲክቶክ ላይ ላይቭ ላይ ነበሩ። እንደምታያቸው እንግዲህ ጀሮና ሀናም እንግዲህ አብረው ሆኖ ጌም እየተጫወቱ ይገኛሉ ማለት ነው። እና ስለ ድራማው ስንመጣ አሁን ላይ ኖላዊ ድራማው እጅግ በጣም አሁንም አጓጊ ፓርት ላይ ይገኛል። ወይዘሮ ባዩሽ አሁን ላይም እንግዲህ የሕክምናውን ውጤት ልትቀይረው ወስናለች። ዶክተሩ አሁን ግራ ገብቶት ይገኛል። ግን ደግሞ አቶ መስፍኔ ውጤቱ ምንም ይሁን ምንም አንቺ እንድትረበሽ አልፈልግም በማለት እንግዲህ ለሀና ነግሯታል። እንዲሁም አባቷን እንድታስተዋውቀውም ጠይቋት ነበረ። ግን እሷ ደግሞ በፍጹም አባቴን አሁን አላስተዋውቅም፣ ምክንያቱም አባቴ የቤት ሰራተኝነት እንደምሰራ አያውቅም ሲቀጥል ደግሞ ቤተሰቦችን አግንችና እንዲሁም ደግሞ ምርመራ እንደማደርግም ምንም የሚያውቀው ነገር የለም። በማለት እንግዲህ ለአባቴ ምን ብዬ አስታውቃለሁ? ስለዚህ በፍጹም አይሆንም ብላ ሀሳቡን ዘግታለች ማለት ነው ግን ደግሞ ያው አትጨናነቂ ብሏት ነበረ። ግን እሷ ደግሞ አባቴ እስካለልኝ ድረስ እኔ ምንም አልጨናነቅም። እሱን ያጠው ጊዜ ነው የምጨናነቀው። ሁሉ ነገሬ አባቴ ነው በማለት እንግዲህ ስለ አባቷ ስለ ኖላዊ ስትናገር ነበረ። አባቷም እጅግ በጣም ልጄ ተጨናንቃለች በማለት እንግዲህ ለ አሴር ሲያናገሩት ነበረ ማለት ነው። ምክንያቱም ምንም ነገር እንደሆነች ሳላቅ ጸሎት አድርግልኝ ብላኛለች፣ ግን ምን ሆና ነው የምታውቀው እባክህ ንገረኝ በማለት እንግዲህ አሴርን ጠይቆት ነበረ። ሀና ጠንካራና ጀግና ልጅ ነች፣ ስለዚህ ምንም አትሆንም፣ በቃ ጸሎት ያድርጉላት በማለት እንግዲህ አሴርም ሀሳቡን እንትን ብሏል ማለት ነው። በዛ ላይ እንግዲህ እርግብ አሁን ላይ በጣም እየፈራች ትገኛለች፣ ግን ደግሞ ምንም ነገር አትፍሪ በማለት እንግዲህ ያው ወይዘሮ ባዩሽ ነግራታለች አለች። እንዲሁም ደግሞ ወይዘሮ ሜላት አሁን ላይ ሀንችን እንግዲ እንግዲህ ይሄ የምርመረው ውጤት ይለቅ እንጂ ከዚህ ቤት ምን ተቃርጬ ነው የማስወጣሽ? በማለት እንግዲህ ስትናገርም አይተናታል። ስለዚህ የሀንቼ ሁኔታ እንዴት ሊሆን ይችላል? ከዚያ ቤት ከወጣች እንዴት ነው አባቷንስ ማሳከም የምችለው? አሁን ላይ እጅግ በጣም ያስደነግጣት እና ከሁሉ በላይ ያስፈራት ነገር አለ ሀንቼ ማለት ነው። ምክንያቱም ኖላዊ አባቷ እንደገና ምርመራ ማድረግ እንዳለባቸው እንግዲህ ዶክተሩ ተናግሯል። ስለዚህ ይህን ነገር እንዴት አደርጋለሁ የሚለው ነገር እጅግ በጣም አሳስቧታል ማለት ነው። ከዚህ በፊት በዚህ ሁኔታ የሚያልቅ የአባት የህክምና መስሏት እኮ ነው እትዬ እየከፈለችልኝ። ግን አሁን ይሄን ስሰማ እንዴት ነው የምትለው በማለት እንግዲህ ለዶክተሩም አናግረ ነበር። ችግር የለውም እነሱ እኮ ወጪ እንሸፍናለን ብለዋል በማለት እንግዲህ ሲናገር ነበር። ግን ደግሞ አሁን ላይ ማለት ነው ይህ ብን እራሱ የህክምናው ውጤት ቢቀያየር አሁን ወይዘሮ ሜላት የውሃነችን ውሸታው ነው የምታደርጋት፣ ማለት ነው አትረዳትም። በቃ የኔን ነገር ፈልጋ ነው እንጂ እውነተኛ ልጅ እሷ ልትሆን አትችልም ብላ አሁን ላይም ደምድማለች ማለት ነው። ስለዚህ አባቷ የሚታከምበትን ብር የት ታገኛለች? በእርግጠኝነት ውጤቱ ከታወቀ በኋላ ውጭልኝ ብላ ታስወጣለች። እንዲሁም ደግሞ አባቷንም ምናልባት የሕክምናውን ነገር በድርጅት በእርግጥ አሳክመዋለሁ ብላለች ግን እሱንም ደግሞ ልታቆም ትችላለች ማለት ነው። እና ብዙ ነገር እያሳሰባት ይገኛል አሁን ሀንቺው ማለት ነው። ስለዚህ ያው በእርግጠኝነት ሰላም ግን ትረዳታለች እንዲሁም ደግሞ የሰላም አባትም አብረው ሆኖ ሲያወሩ ነበረ። ደስ የሚለው ነገር ማለት ነው። ግን አባዬ ማን ልጃችሁ ቢሆን ወይንም ደግሞ ለእኔ እህት የምትሆን ማን ቢሆን ይሻልሃል በማለት ጠይቀው ነበረ። እሷ ሀናን መርጣለች። አባቷም ደግሞ መስፍኔ ሀንችን መርጧል። ግን ልጆች የእግዚአብሔር ስጦቶች ናቸው። ማንም ቢሆን እኔ ደስ ይለኛል። ዋናው ሀሴት ነው የምንፈልገው በማለት እንግዲህ አባቷም ሲናገር ነበረ። ስለዚህ መስፍኔ እንግዲህ ልቡ እጅግ በጣም ያው የሃንቺ አባት ቢሆን እጅግ በጣም ደስ ይለዋል። የቅናትም ስሜትም እየተሰማው ይገኛል። ሃንቺ ለሁለት አባት አይደለም ለዓለም አባቶች ፍቅር መስጠት የምችል ልጅ ነች በማለት እንግዲህ ሰላምም ስትናገር ነበረ። ይችን መልካም የሆነች ልጅ እንዴት አድርገው ቢያሳድጓት ነው በማለት መስፍኔም እባክህ እንደው አሳይተህ አትንሳኝ በማለት እንግዲህ ጸሎት ሲያደርግ ነበር እያ ማለት አንቺ ልዩ እንድትሆን በጣም እጅግ ፈልጓል። በዚያ ላይ ደግሞ ያው ቤታቸውን ለመቀየር ወስኗል፣ እንዲሁም ደግሞ ከወይዘሮ ሜላት ጋር አብረው ለመኖር ወስኗል ማለት ነው። ስለዚህ አልመለስም፣ አልሄድም፣ ከአንቺ ጋር እኖራለሁ። አሁን ላይ ግን ቤቱ ስለጠበበን እንግዲህ ምናሴ ምኝታ ቤቱን ለቆ ነው የሚኖረው። ስለዚህ አሁን ላይ ሌላ ከፍ ያለ ቤት እያስፈልገናል መግዛት አለብን በማለት እንግዲህ ሲናገርም እንግዲህ አባት ሰምተነዋል ማለት ነው። ስለዚህ አቶ መስፍኔ ወደ መጣበት ስለማይመለስ በእርግጠኝነት የሃንችን ነገር ማለት ነው፣ እውነተኛውን ነገር እሳቸው ያወጣሉ ብዬ ተስፋ አደርጋለሁ። በእርግጠኝነት ባዩሽን እንደዚህ በቀላሉ አይፋታትም። ምክንያቱም ወይዘሮ ሜላትና እንዲሁም ደግሞ መስፍኒ እንዲለያዩ ያደረገችው የእሷ እጅ ስላለበት ማለት ነው። ስለዚህ ሊጠረጥራት ይችላል። በዚያ ላይ ደግሞ ዶክተሩም እውነቱን ሊያወጣ ይችላል። ለጊዜው ግን ስህተቱን እንትን ብሎ ምናልባት በተለያዩ ነገሮች ወይዘሮ ባዩሽ አስፈራርተው የሀናን ውጤት ለርግብ ሊሰጣት ይችላል ዶክተሩ ራሱ ማለት ነው። ግን ደግሞ እውነትን እሱ ራሱ ሳይናገር አይቀርም። ምክንያቱም ስለ ሀና በጣም እየተቆጨ እንግዲህ አይተነዋል እየተበሳጨ ነበር ማለት እንደዚህ መልካም ልሽ ሆና ለምንድን ነው እንደዚህ አይነት ስህተቶችን የምታደርግባት? ወይንስ ደግሞ እንዴት ነው ሕክምናው ልትቀይር የወሰነችው? እንደዚህ ፈግታ አባቷን እያሳከመች ያለች ልጅ የበለጠ ነገር ሊገባት ይቻላል እንጂ እንዴት እንደዚህ ምቀኝነት ይሰራባታል? በማለት እንግዲህ በጣም እያዘነ እየተበሳጨ ይገኛል ማለት ነው። ስለዚህ ለጊዜው ቢቀይረው ከጊዜ በኋላ ደግሞ እውነት ቆጭቶት ደግሞ እውነቱን ይናገራል የሚል ሐሳብ አለኝ እና እንግዲህ ሁላችንም በጉጉት እንጠብቃለን ክፍል አርባ ሰባትን በያላችሁበት፣ ሰላማችሁ ይብዛልኝ። እንግዲህ ጀሮና ሀንቼን መሲ መልኩ አምጥቼላችኋለሁ። መልካም ጊዜ ተመኘውላችሁ።